የአፍሪካ ሲቪል ሰርቪስ ቀን የአፍሪካ ህብረት አባል ሀገራት የመንግስት ሰራተኞችና የመንግስት ተቋማት ለአገር ልማት ያላቸውን ወሳኝ ሚና በመገንዘብ ይከበራል። ቀኑ በሲቪል ሰርቪስ ተልዕኮውን ተግዳሮቶችና ስኬቶች ላሉ ፈተናዎች ያጤናል። በአገልግሎት አስጣት ላይ ፈጠራንና ቅልጥፍናንም ያበረታታል። የዘንድሮው ኢትዮጵያ አስተናጋጅ ሆነችበት አስረኛው የአፍሪካ የሲቪል ሰርቪስ ቀንና የተባበሩት መንግስታት የኢኮኖሚና የማህበራዊ ጉዳዮች ጉባኤ በአዲስ አበባ ሲጀመር በጉባኤው አፍሪካ የሲቪል ሰርቪስ ተቋማትን ቅልጥፍና በማሳደግ በታሪክ አጋጣሚ ፈጠሩ። የአገልግሎት አስታት ክፍተቶችን የመሙላት ዓላማን ይዟል። የአፍሪካ ሲቪል ሰርቪስ ቀን የአህጉሪቱም በእርሻ አካላትን ትብብር ለማጠናከር እድሎችን እንዲፈጥርም የታመነበት ነው። ሚኒስትሮች ወደ 15 አካባቢ ሀገራት ከአፍሪካ መጥተዋል። ከሌሎች ከኤዥያም እንደዚሁ የመጡ አሉ። ከአዘርባጃን፣ ኡዝቤክስታን እና እንደዚህ የመሳሰሉ ሀገሮች የመጡ አሉ። አጠቃላይ ዝግጅቱ በኤግዚቢሽንም አጠቃላይ አዳራሹ ሞልቷል፣ ያው እንደምታዩት እና በጣም ጥሩ ልምድ የሚሆን የምንወስድበት ይሆናል። አፍሪካ ያላት ሰፊ የሰው ኃይል አካታች የሲቪል ሰርቪስ ሪፎርምን ማፋጠን፣ ግልጽና ቀልጣፋ አገልግሎት አስጣት መዘርጋት የሚጠይቃት ነው። የአፍሪካን የትራንስፎርሜሽን አጀንዳ እውን ለማድረግ አባል ሀገራት ጠንካራም የሲቪል ሰርቪስ ተቋማትን መገንባት ደግሞ ግድ ይላታል። ፐብሊክ ሰርቪስ ዳ በኡጋንዳ የሰው ሀብት አስተዳደር ክፍል የሌለው የመንግስት ተቋም የለንም። ስለዚህ የአገልግሎት አድማሳችን ሰፊ መሆኑን ተመለከትን። በዚህም መስፈርቶችን አስቀምጠን የአሰራር ስርዓትን ጨምሮ የአገልግሎት ጥራት ደረጃዎችንም ለያን። ለዚህ የሚያግዘንን በተቋማት ውስጥ የለውጥ ስራዎችን አከናወንን። በዚህም የስራ ድርሻዎችን ጭምር በመለየት ለስራ አጋዥ የሆኑ ቴክኖሎጂዎችን አስገባን። እንደ ሚኒስቴር ደግሞ የአንድ ማዕከል አገልግሎትን በማስጀመር ዜጎቻችን ካሉበት ሆነው አገልግሎት ልንሰጣቸው የምንችልበትን መንገድ አመቻችተናል። አንጎላ እንደ ሀገር በሲቪል ሰርቪስ አገልግሎቶች ፈተናዎችን እየተጋፈጠች ነው። ይህንን ፈተና ለመሻገር የሚያስችለን ስልቶች ስናስቀምጥ እኛም ቀልጣፋነት ያልነውንና አንድ ፋይል ይዘህ ያን ፋይል ሊያረጋግጥል የሚችል ዶክመንቶችን በየመስሪያ ቤቶች የምትፈልግበት አሰራር ለመቅረፍ የቻልበት ቅልጥፍና የተሰኘው አሰራር አለን። ይህ ለእኛ ትልቅ ልምድ እና ለሌሎች የአፍሪካ ሀገራት ልናጋራው የምንችለው ጉዳይ ነው። በእርግጥ ይህ ልምዳችን በአንድ ስፍራ ሁሉንም ጉዳዮች ማስፈጸም የምንችልበት አጋጣሚ ሲፈጥር አንድ ዶክመንት ፈልገን ለማግኘት የሚጠፋውንና የሚባክነውን ጊዜ ቀንሷል። አፍሪካ አካታች ፍትሐዊና ቀልጣፋ የጤና የትምህርት፣ የፍትህ አገልግሎት ለመስጠት የሰው ኃይል አስተዳደር ስርዓቱን ማዘመንንም ተሻለች። በእኔ እምነት የአህጉሪቱ የሲቪል ሰርቪስ አገልግሎት ዘመን ተሻጋሪ እድሎች ያሉት ነው። አለማችን እየተገበረች የምትገኘው የሰው ሰራሽ አስተውሎት ልክ የተንቀሳቃሽ ስልኮች በእጃችን ሲገቡ በአገልግሎት አሰጣጥ ላይ ያመጡትን ለውጥ እንደምንረዳ ሁሉ እነኚህ ቴክኖሎጂዎችም አገልግሎቶችን ያሻሽላሉ። በእኛ ተቋም ጥናት ግኝት በዓለም አቀፍ ደረጃ አንድ ሺህ በሚደርሱ የአገልግሎት ሰጪ ተቋማት የሚገኙ በሚሊዮን የሚቆጠሩ ተገልጋዮች ያላቸው ኩባንያዎች ወደ ሰው ሰራሽ አስተውሎት ሽግግር እያደረጉና የአገልግሎት እርካታ መጠናቸው ወደ መጨመር መምጣታቸውን ያመላክታል። ይህ ምን ማለት መ መሰለ ለወጣቱ አህጉር የአገልግሎት ዘርፍ ሰፊ ድልና አዲስ አቅም የሚሰጥ መሆኑን እንረዳለን። የመንግስት አገልግሎትና ማስተዳደርን ማሻሻል የአፍሪካ ህብረት አጀንዳ 2063ና የዘላቂ ልማት ግቦችን ማሳኪያ ሌላኛው ስልት ነው። የአስረኛው የአፍሪካ የሲቪል ሰርቪስ ቀንና የተባበሩት መንግስታት የኢኮኖሚና የማህበራዊ ጉዳዮች ጉባኤ የተሻለ ለውጥ እንዲፈጥርም ተስፋ ተሰንቆበታል። ስለዚህ ይህ በጣም አስፈላጊ ፎረም ነው። በአገልግሎት አሰጣጥ ላይ ያሉብንን ችግሮች ለመፍታት የሚያስችለንን እውቀትና ልምድ ለማግኘት አቅም እንደሚፈጥርልን በመተማመን ሲሆን አጀንዳ 63 ለማሳካት ጠንክረን ስንሰራም የሚያግዘንም ይሆናል። ዜጎችን ማዕከል ያደረጉ የአገልግሎት አሰጣጥ ተደራሽነቶችን በስትራቴጂም ሆነ በሌሎች አማራጮች የተተገበሩ አሰራሮችን እንማማርበታለን። በመሆኑም በምርጥ ተሞክሮዎች የተቃኘ የጋራ ጊዜ እንደሚሆን በማሰብ ነው። በሀገራችን ለዜጎች እርካታ የሚሰጡ አሰራሮችን ለማዘመን በሚደረጉ ጥረቶች ውስጥ እዚህ እያደረግን እንዳለ ነው ሁሉ በኡጋንዳም የፐብሊክ ሰርቪስ ቀንን ሁሌ የምናከብረው ቀን ነው። አዘጋጇ ኢትዮጵያም የዘርፉን ስኬቶቿን ሊያመላክት በሚችለው በመሶብ የአንድ ማዕከል የዲጂታል አገልግሎት ምሳሌ የሚሆን ስራዎቿን ታጋራለች። እንደ ሀገር ለዚህ ፕሮግራም እናበረክታለን ብለን የምናስበው በተለይ ሰው ተኮር የሆነ ቴክኖሎጂ፣ በተለይ ከመሶብ ጋር ተያይዞ ለሌሎች የአፍሪካ ሀገሮችም ትልቅ ተሞክሮ ይሆናል ብለን እናስባለን። ይሄ መሶብን ያመጣው የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የመንግስት አገልግሎትና አስተራረ ፖሊሲውን ማዕከል ተደርጎ እየተሰራ ስለሆነ ሰነዶቹ በሙሉ አዘጋጅተናል። ከአፍሪካ ሀገራት ጋር እነዛን ሰነዶች እንካፈላለን፣ እንሰጣቸዋለን። የቴክኖሎጂውም ይጎበኛሉ፣ ሳይንስ ሙዚየም ይጎበኛሉ፣ አድዋን ይጎበኛሉ። ስለዚህ አጠቃላይ ይሄ ኮንፈረንስ የተሳካ ይሆናል ብለን ነው የምናስበው። የአፍሪካ ህብረት፣ በበኩሉ የአፍሪካ የሲቪል ሰርቪስ ቀን አፍሪካውያን አካታች ሪፎርም ለማድረግ ታሪካዊ ኃላፊነትን መውሰድ ከጉባኤም የሚጠበቅ ውጤት ነው ይላል። አባል ሀገሮቻችን የፐብሊክ ሰርቪስ አገልግሎት ዲጂታል በሆነ መንገድ መስጠት እንዲችሉ ይጠበቃል። ይህን ስንል ግን የአፍሪካ ህብረት በአመቱ ያስቀመጠውን መሪ ቃል ተግባራዊ የሚያደርግ አፍሪካ በቅኝ ግዛት ወቅት የነበረችበት የኋላ ቅር አካሄድን ሊቀይር የሚችል ታሪካዊና ፈጣን የፐብሊክ ሰርቪስ አገልግሎት አሰጣጥ ሊተገበር ይገባል። የአፍሪካ ዜጎች ለዕለት ተዕለት አገልግሎት የሚያስፈልጋቸው መሰረታዊ አገልግሎት ተደራሽ ሊሆንም ይገባል።